ይህ አሌታ ቲቪ ነው። ጤና ይስጥልን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም፣ ብርሃኑ ልደ ሰማያት ነኝ። አሜሪካ ኢራንን ልታጠቃ ዝግጅት ማጠናቀቋ እየተነገረ ነው። ሩሲያ ደግሞ አሜሪካንን ማስጠንቀቅ ይዛለች። አሊ ካሚኒን እየተከታተልን ነው። አስፈላጊ በሆነ ጊዜ እርምጃ እንወስዳለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው ይህንን ያሉት። አብራችሁን ቆዩ። ይህ በእንዲህ ሳለ የኢራኑ መሪ ከዚህ በኋላ በሕይወት መኖር የለበትም አሉ የእስራኤሉ መከላከያ ሚኒስትር። የእስራኤሉ መከላከያ ሚኒስትር የኢራኑ ጠቅላይ መሪ አያቶላህ አሊ ሃሚኒ ከዚህ በኋላ በሕይወት እንዲኖር ሊፈቀድለት አይገባም ብለዋል። ሚኒስትሩ ይህንን ያሉት ኢራን በፈጸመችው ሚሳይል ጥቃት እስራኤል ውስጥ የሚገኘው ሶሮካ ሆስፒታል ከተመታ በኋላ መሆኑን መገናኛ ብዙሃን ዘግበዋል። የመከላከያ ሚኒስትሩ እስራኤል ካትስ ከቴል አቪቭ አቅራቢያ በምትገኘው ሆሎን ለጋዜጠኞች ሲናገሩ ሐሚኒ እስራኤል እንድጠፋ እንደሚፈልግ በግልጽ አውጇል። ከሆስፒታሎች ላይ ጥቃት እንዲፈጸም ትዕዛዝ የሰጠውም ራሱ ነው ብለዋል የእስራኤል መንግስትን ማጥፋት እንደ ግብ ይዞታል። እንዲህ አይነቱን ሰው ከዚህ በኋላ በሕይወት እንዲኖር አንፈቅድም ብለዋል። ቀደም ብሎ የኢራን የመንግሥት መገናኛ ብዙሃን ዛሬ የተፈጸመው የሚሳኤል ጥቃት ኢላማው በሶሮካ ሆስፒታል አቅራቢያ የሚገኝ ወታደራዊ ስፍራ እንጂ ሆስፒታሉ አይደለም ብለው ነበረም። በሌላ በኩል የኢራኑ የጦር አዛዥ ምንም የምመርጠው የጦርም ሆነ የትኛውም አይነት ነገር የለም ሳንመርጥ እናጠቃለን ማለታቸው ይህንኑ የእስራኤልን ክስ ደግሞ የሚያረጋግጥላት ሆኗል የሚሉ አሉ። እስራኤል የኢራኑን ጠቅላይ መሪ አያቶላ ካሊ ሐሜኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህንን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝደንት ቭላዲሚር ፑቲን ደግሞ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ብለዋል ተብሏል። የጠቅላይ መሪ አያቶላህ አሊ ሐሜኒ ሊገደሉ ስለሚችሉበት ሁኔታ ይጠየቁት የሩሲያው መሪ ፕሬዝዳንት ቭላዲሚር ፑቲን ስለሚቻልበት ጉዳይ በጭራሽ መወያየት አልፈልግም፣ በፍጹም አልፈልግም የሚል ምላሽ ሰጥተዋል። ይህንን ሁሉ ሰማለሁ፣ ነገር ግን ልወያይበት እንኳን አልፈልግም ሲሉ በሴንት ፒተርስበርግ በነበረው የኢኮኖሚ መድረክ የጎንዮሽ ውይይት ላይ ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ የሩሲያን እርዳታ ጠይቀው እንደሆነ የተጠየቁት ቭላዲሚር ፑቲን የኢራን ወዳጆቻችን በፍጹም እርዳታ አልጠየቁንም ሲሉ ምላሽ መስጠታቸው የሚታወቅ ነው። እስራኤል በኢራን የሁላችንንም ሥራ እየሠራች ነው ሲሉ ፍሬድሪክ ሜርዝ የጀርመን ቻንስለር ደግሞ ተናግረዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በካናዳ በተካሄደ የቡድን ሰባት የመሪዎች ጉባኤ ጎን ለጎን ለመገናኛ ብዙሃን በሰጡት አስተያየት እስራኤል ሁላችንም መስራት ያለብንን ሥራ እየሰራች ነው ብለዋል። እኛም በኢራን ውስጥ ያለው አገዛዝ ሰለባዎች ነን ያሉት ቻንስለሩ በኢራን ያለው አገዛዝ ለዓለም ሞትና ውድመት የሚያንዣብብ ነው ሲሉ ተናግረዋል። እስራኤል በኢራን ላይ ለምታደርገው ጥቃት አገራቸው ጠንካራ ድጋፍ እንደምታደርግም የጀርመኑ መሪ ተናግረዋል። በቴህራን ውስጥ ያለው አመራር ባለፉት ጥቂት ቀናት ውስጥ በእስራኤል ጥቃት ተዳክሟል ያሉት ቻንስለሩ ይህ አገዛዝ በጣም የተዳከመና ወደ ቀድሞ ጥንካሬው የማይመለስ ነው ብለዋል። የአገሪቱን የወደፊት ዕጣ ፈንታ ምን እንደሚሆን እርግጠኞች አይደለንም፣ መጠበቅም ምን እንደሚፈጥር ማየትም አለብን ብለዋል። አክለውም የአውሮፓውያን የዲፕሎማሲ እርዳታ ንግግር እንደገና መቀጠል አለበት፣ የዲፕሎማሲ ጥረቱም ከጥቂት በፊት እንደነበረው መቀጠል አለበት ብለዋል። አዲስ ሁኔታ የሚፈጠር ከሆነ ጀርመን፣ ፈረንሳይና እንግሊዝ ዲፕሎማሲያዊ እርዳታ ለመስጠት ዝግጁ መሆናቸውን ተናግረዋል። ከሰዓታት በፊት በወጣ መረጃ ደግሞ ዶናልድ ትራምፕ አሜሪካ ወደ ጦርነቱ እንድትገባ የተዘጋጀውን የዘመቻ ዕቅድ ማጽደቃቸው ተነግሯል። ኢራንና እስራኤል ጥቃት መሰናዘራቸውን እንደቀጠሉ ናቸው። እየተባባሰ በመጣው የመካከለኛው ምስራቅ ቀውስ ኢራን በደቡባዊ እስራኤል በምትገኘው የቪርቫ ከተማ የሚሳኤል ጥቃት ፈጽማለች። በጥቃቱ በከተማ የሚገኘው ሶሮካ ሆስፒታል ኢላማ መደረጉንና በእስራኤል በኩልም ይኸው መገለጹ እየተነገረ ነው። አንዳንዶች በዚህ ጉዳይ ጉዳት የደረሰባቸው ሰዎች እየበዙ ስለመሆናቸው ይናገራሉ። ኢራን በበኩሏ ዛሬ የፈጸመችውን ጥቃት ወታደራዊ ተቋማትን ኢላማ ያደረገ መሆኑን በመግለጽ ከሆስፒታሉ አቅራቢያ በሚገኝ ወታደራዊ ተቋም እንጂ በሆስፒታሉ ላይ ጥቃት አለመሰንዘሯን ትናገራለች። እንደ ኢራን ዜና አገልግሎት ዘገባ ጥቃቱ ኢላማ ያደረገው በጋቭ ያም ቴክኖሎጂ ፓርክ ውስጥ የሚገኘውን የእስራኤል መከላከያ ኃይል የእዝና የደህንነት ዋና መስሪያ ቤትን ነው። በመሆኑም በአቅራቢያ የሚገኘው ሆስፒታል መጠነኛ ጉዳት ያጋጠመው በወታደራዊ ተቋም ላይ ፍንዳታ ባስከተለው ከፍተኛ ንዝረት እንደሆነ ዘገባው ጠቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ባስተላለፉት መልእክት ኢራን በእስራኤል ላይ ለፈጸመችው ጥቃት ለእያንዳንዱ እጥፍ ዋጋ ትከፍላለች ብለዋል። በተመሳሳይ እስራኤል ዛሬ ማለዳ ባደረገችው ዘመቻ አራክና ናታንዝ በተባሉ የኢራን የኑክሌር ማመንጫ ስፍራዎች ላይ የተሳካ ጥቃት መፈጸሟ ታውቋል። ሁለቱ አገራት የእርስ በእርስ አጸፋ እየተሰጣጡ ባለበት በዚህ ሰዓት ፕሬዚደንት ዶናልድ ትራምፕ አሜሪካ ጦርነቱን ልትቀላቀል እንደምትችል ደግሞ የመጨረሻ የተባለውን ፍንጭ ሰጥተዋል። የኢራኑ መንፈሳዊ መሪ አያቶላህ ኻሊ ካሜኒ አሜሪካ ጣልቃ የምትገባ ከሆነ ከፍተኛ አደጋ በቀጠናው ሊከሰት እንደሚችል ቀደም ብለው ማስጠንቀቃቸው ይታወሳል። የሁለቱ ሀገራት ሁኔታ እየከፋ መምጣቱ ዓለምን ወደ ማኅበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ቀውስ ውስጥ የሚከት መሆኑ የተነገረ ሲሆን የተባበሩት መንግስታትም ተኩስ እንዲቆም ጥሪ በማቅረብ ላይ ይገኛል፣ ያው አዳማጭ ባይኖርም። ይህ በእንዲህ ሳለ የኢራን መሪ የት እንዳሉ እናውቃለን፣ አስፈላጊ ሲሆንም እርምጃ እንወስዳለን አሉ ዶናልድ ትራምፕ። የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ የት እንደተደበቁ እናውቃለን እየተከታተልናቸውም እንገኛለን። ይሁንና ለጊዜው እሳቸውን የመግደል እቅድ የለንም ካለን ግን እናደርገዋለን ብለዋል የአሜሪካው ፕሬዚደንት ዶናልድ ትራምፕ። ፕሬዚደንት ትራምፕ የኢራኑ መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን፣ ግን ጊዜው አሁን አይደለም ብለዋል። በንጹሐን ብሎም በአሜሪካ ወታደሮች ላይ የሚሳይል ጥቃት እንዲፈጸምም አንፈልግም ነው ያሉት። ትዕግስታችን እየተሟጠጠ ነው በማለት በትሩዝ የማኅበራዊ ትስስር ገጻቸውም ላይ የአሁኑን መረጃ አስፍረዋል። ሰባት ቀናት ያለፈው የእስራኤልና ኢራን ግጭት ተባብሶ አሁንም መቀጠሉን ዓለም አቀፍ የዜና አውታሮች እየዘገቡ ነው። አሜሪካ ብቻ ልትመታው የምትችለው የኢራን ሚስጥራዊ ቦታን እየተገለጸ ይገኛል። ከቴሄራን በስተደቡብ ባለው ተራራማ አካባቢ ተደብቆ ለኢራን የኑክሌር ሥራዎችን አስፈላጊ የሆነ ሥራ የሚከወንበት የፎርዶ የኑክሌር ጣቢያ፣ ይህ ስፍራ በትልቅነቱ እንግሊዝና ፈረንሳይን ከሚያገናኘው ዋሻ ይበልጣል ተብሎ ይገመታል። ታዲያ እስራኤል በኢራን ሰማይ ላይ የበላይነት ባገኘችበት በዚህ ሰዓት እንኳን ይህንን የኑክሌር ጣቢያ መምታት አትችልም ተብሏል። የእስራኤል የጦር መሣሪያ የፈለገውን የሚሳይል ዶፍ ቢያወርድ ሊደርስበት አይችልም። ፎርዶን ለማጥፋት የሚያስችል ትልቅ አቅም እንዳላት የሚታሰበው የትራምፕ ሀገር አሜሪካ ነች። ዶናልድ ትራምፕ በዚህ የኢራንና የእስራኤል ውጊያ ከገባችበት የመካከለኛው ምስራቅ ጦርነት ባልተጠበቀ ሁኔታ እንደሚሰፋ ፍንጭ እየሰጡ ይገኛሉ። ከዋና ከተማይቱ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማበልጸጊያው ቦታ ለኩም ከተማ ቅርብ በሆኑ ተራራዎች ይገኛል። በፎርዶ የሚገኘው ኮምፕሌክስ በመጀመሪያ በአገሪቱ ከፍተኛ ኢስላሚክ አብዮታዊ ጥበቃ የሚጠቀምባቸው ተከታታይ ዋሻዎች የነበረ ቢሆንም በዋሻው ግን ኢራን ለማበልጸጊያነት እንደምትጠቀምበት እንደ ኤሮፓ አቆጣጠር 209 ላይ ተገልጿል። ዩራኒየም ለማበልጸግ የሚያገለግሉ ሁለት ዋሻዎችን ያቀፈ ነው ተብሎ ይታሰባል። ከመሬት በታች ባለው ጥልቀት ምክንያት ለእስራኤላውያን ጦር ሰራዊት ልዩ ፈተናም ይሆናል። እስራኤል አሏት ተብለው የሚገመቱ የጦር መሳሪያዎች ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የሚያደርሱ ናቸው። በአንጻሩ የዩናይትድ ስቴትስ ግን 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል መሣሪያ እንዳላት ጄንስ የተባለ የመከላከያ መረጃ ያመለክታል። ነገር ግን የፎርዶ ቦታን ለማጥፋት ዩናይትድ ስቴትስ እንደሚከብዳት ይነገራል። ምክንያቱም ዋሻዎቹ ከ80 እስከ 90 ወለል በታች ናቸው ተብሎ ይገመታል። ይሁን እንጂ የእነዚህ ቦታዎችን ሁኔታ በሙሉ አሁንም በሚስጥሩ በኢራናውያን እጅ እንዳለ ነው። በሌላ በኩል በኢራንና እስራኤል ግጭት የአሜሪካ ጣልቃ መግባት አጠቃላይ ሁኔታውን እንደሚያባብሰው ሩሲያ አስጠንቅቃለች። አሜሪካ በእስራኤልና በኢራን ግጭት መካከል የምታደርገው ጣልቃ ገብነት ወደ ተባባሰ ሁኔታ ሊያመራ እንደሚችል የክሬምሊን ቃል አቀባይ ለሩሲያ የመንግሥት ዜና ወኪል ተናግረዋል። በግጭቱ ሩሲያና አሜሪካ የተለያዩ ወገኖችን እየደገፉ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ከመፈለጋቸው በተጨማሪ ለመፈጸም እያጤኑት ቢሆንም፣ ሞስኮ ግን ቴራንን እንዳጋሯን የምታያት በዚህ ዓመት መጀመሪያ ላይ ቭላድሚር ፑቲን ከኢራን አቻቸው መሱድ ፔስሼኪያን ጋር የስትራቴጂክ አጋርነት ስምነት ተፈራርመዋል ይባላል። ከስምነታቸው ውስጥ አንቀጽ አንድ የመከላከያና ደህንነት ትብብርን ለማሳደግ ፍላጎት እንዳለው ያስረዳል። ኢራንም ለሩሲያው ሻሂድ ድሮኖች አቅርባለች። እነዚያ ድሮኖች በሩሲያና ዩክሬን ጦርነት ውስጥ ወሳኝ ሚና ነበራቸው። የሩሲያ ውጭ ጉዳይ ሚኒስቴር እስራኤል በኢራን ላይ የፈጸመችውን ጥቃት ያወገዘ ሲሆን ምክትል የውጭ ጉዳይ ሚኒስትሩ ሰርጌ ሪያኮቭ አሜሪካ ለእስራኤላዊ ወታደራዊ ድጋፍ እንዳታደርግ እያስጠነቀቁ ነው። ምክትል ሚኒስትሩ የአሜሪካ ጣልቃ መግባት ያለውን አጠቃላይ ሁኔታ ይቀይረዋል ብለዋል። ይህም ሞስኮና ዋሽንግተን በእስራኤልና ኢራን ውዝግብ ውስጥ እንዲገቡ የሚያደርጋቸው ሲሆን ትራምፕ በተደጋጋሚ ፕሬዚዳንት ሆነው ከተመረጡ በኋላ የተሻሻለ መጥቶ ለነበረው የሩሲያና አሜሪካ ግንኙነትም ከፍተኛ ስጋት ተደርጎ ታይቷል። ኢራን በዛሬው ዕለት በፈጸመችው የሚሳይል ጥቃት የተጎዱ ሰዎች ቁጥር ደግሞ ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታውቀዋል። በተጨማሪም በቴልቪቭና በደቡብ የአገሪቱ ክፍል የተነጨፉ ሮኬቶች ሦስት ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ በመካከለኛ ሁኔታ ላይ ይገኛሉ ተብሏል። አብዛኞቹ የተጎዱት በፍንዳታውና በስብርባሪ ፍንጣሪ መሆኑን የሕክምና ባለሙያዎች ይናገራሉ። በእስራኤል ደቡባዊ ክፍል ቤርሼባ በተሰኘው ከተማ በደረሰ ጥቃት ነው ይሄ ሁሉ የሆነው። እነዚህን ፈታኝ ቀናቶች እናልፈዋለን አሉ የኢራኑ ፕሬዝዳንት! እስራኤል ጥቃት የከፈተችባቸው የኢራኑ ፕሬዝደንት በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህም ፈታይ ቀናት እናልፋቸዋለን ሲሉ ተናግረዋል። የአገሪቱ ፕሬዝደንት መሱድ ፔሼኪያን እያንዳንዱ የመንግሥት አካል ኢራንን እንዲያገለግል መመሪያ መስጠታቸው ለሕዝቡ በማኅበራዊ ትስስር ገጽ ይኸው መተላለፉ ተነግሯል። ሁሉም ሚኒስቴር መስሪያ ቤትና የመንግሥት ተቋማት ኢራንን በሙሉ አቅማቸውና፣ በገንዘቦቻቸው፣ በሀብታቸው፣ በሁሉ ነገራቸው እንዲያገለግሉ ግልጽ ተልኮት ሰጥቷቸዋል። ይህም ያለእናንተ ትዕግሥትና ድጋፍ አይከወንም ብለዋል መሱድ ፔሺኪያን። በሌላ በኩል ኢራን እስራኤል በኑክሌር ማበልጸጊያዎቿ ላይ የፈጸመች ያለውን ጥቃት በተመለከተ ለዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ቅሬቷን አቅርባለች። እስራኤል በኑክሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶቹን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲው ከሳለች። በዛሬው ዕለት እስራኤል አገልግሎት በማይሰጡ በአራክ የኑክሌር ማብሊያ እንዲሁም የናታንዝ የኑክሌር ማበልጸጊያ ተቋማት ላይ ጥቃት መፈጸሟ ተነግሯል። ኬንያ እስራኤልን ደግሞ ያሳሰበችበት ዜና ወጥቷል። በእስራኤል ቴላቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰ ፍንዳታን ተከትሎ የኬንያ መንግሥት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ አቅርቧል። ሁለቱም ወገኖች ጦርነትን ማቆም አለባቸው ሲልም አስጠንቅቋል። የኬንያ ውጭ ጉዳይ መስሪያ ቤት ዋና ጸሐፊ ኮሪ ሲንግ በውጭ ዲፕሎማቶች ላይ የሚደረግ የትኛውም ጥቃት ዓለም አቀፋዊ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ አለባቸው ብለዋል። ኮሪ ሲንግ አይ በእስራኤል የኬንያ አምባሳደር መልእክታቸውን ያስተላለፉ ሲሆን አሁን ላይ የኤምባሲው ሠራተኞች ከቤታቸው ሆነው ሥራቸውን እያከናወኑ እንደሆነና በሰላም እንደሚገኙም ተናግረዋል።